አርቲስት የምንወደው የምናከብረው አርቲስት ቀመር የሱፍ አምሳኛ አመት የሙዚቃ ጉዞውን ሰለብሬት ለማድረግ ነው። ይሄ ፕሮግራም የሚካሄደው በተለያዩ ፕሮግራሞች ናቸው። የፊታችን መስከረም ሰኔ 15 በዚህ በስካይላይት ሆቴል የአልበም ሪሊዝ እና ሙዚቃ ዝግጅት ይኖራል። በተጨማሪም የመስከረም 23 የአመቱ ትልቁ ኮንሰርት ከ30 በላይ የኦሮሚያም የሀገራችን ከተለያዩ ቋንቋ በሚገኙበት ትልቅ ኮንሰርት በሚሊኒየም አዳራሽ የእሬቻ ኢቭ አርብ ቀን መስከረም 23 ይካሄዳል። በዚህ የአዲስ አበባውን ሚሊኒየሙ ላይ ከጨረስነው በኋላ ጉዞ ወደ ተለያዩ የሀገራችን ክፍሎች ይሆናሉ። አዳማ ሻሸመኔ፣ ጅማ፣ ድሬዳዋ፣ ሐረር የትልቅ ህዝቡ ጋር መድረስ ስላለበት የመጨረሻ የሙዚቃ አልበሙም ስለሆነ አልበሙ ከወጣ በኋላ እነዚህ የቱር ጉዞዎች ያደርጋል። ሰው አጠቃላይ የፌዝ ዋኑ ይሄን ነው የሚመስለው። ሰው ቀጣይ ፌዝ ቱዎች ደግሞ ይኖሩታል። አረብ ሀገር፣ ሮፕ እና ሰሜን አሜሪካ ትልቅ ቀመርን የሚመጥን ትልቅ የሙዚቃ ዝግጅቶች ይካሄዳሉ ማለት ነው። ይሄ እንግዲህ ሁሉንም ሰው ስለሚመለከት በአማርኛም በኦሮምኛም ለመመለስ ሞክራሉ። በሌላ ቋንቋ ከፈለጋችሁ ግን መመለስ ይችላሉ፣ ብዙ ቋንቋ ማለት ነው። መቆየት የምናለው ያችው ያው እንደተባለው አስመራ ከተማ እኔና ወንድሜ ታናሽ ወንድሜ የተገናኘን የተገናኘነው ያው ነ ዛ ሙዚቃ ለመስራት ምጭ ፈረንሳይ ኤምበሲም ደግሞ ስፖንሰር አድርጎን ካልቸር እንድናሳይ እዛ አካባቢ ስለነበር ወደዛ ጎራ ብ ያገ ለመግባት ስለማልችል እዛ ሰራውን። በጣም ጥሩ ህዝብ ነው፣ የኤርትራ ህዝብ ያው የኛው ህዝብ ነው። ምንም ልዩነት የለውም። በጣም ነው ያቀረቡት። በጣም ነው ሰው የሚወዱት። በጣም ደስ ብሎኛል። ከዛ ደግሞ ሄለን መለስ ማለት ያው እንደምታውቁት እንደናስተያወቀ በጣም የታወቀች ናት። ቅድም እሱ የጠቀሳቸው እንደገና ደግሞ ዘይደብ የተባል የሱዳናዊ እሷ ሆኔ ሰራን። የሚገርማቸው ነገር ኦሮሚያ ሰርቶ አፍሀን ኦሮሞ ሁጀተሌ አክሰንት እንኳን የላቸው አስተማር ናቸው። እስካሁን ድረስ የኦሮሞ ህዝብ አላወቀም ኦሮሞች እንደተቀበለኝ ነው እያልኩት። ዛሬ ያጋለጠኝ እዚያው አንድ ላይ ሊሰራ ነው። እዚያ እዚያ ጊዜ ጓደኛዬ እዚያ ነበር። የማነ ክዳኔ ይባላል። በጣም ቤስት ሙዚቀኛ ነው። አሁን አትላንታ ነው የሚኖረው። እዚህም መቶ አገራችን ሁኔታው ስትቀየር አሰማርን ፋክት ሲዲ ላይ ባይኖርም የተለያዩ በኢትዮጵያ ቋንቋ ስቴጅ ላይ እዘፍናለው፣ ትግረኛም እሞክራለው፣ አማርኛም እንደዛው፣ ሶማልኛም እንደዛው፣ አንዳንድ ጊዜ ኮንሶ። አሁን እንዳሁም ሸጎዬ በአማርኛ ወንድ መጣበቃ። ሸጎዬ በአማርኛ ስል ብዙ ሰው ሳቀብኝ። እስቲ እናያለን ብለው ሬክሳይድን እኔ በበኩሌ ኢትዮጵያ ካንትሪ ናሽናሊቲ ከሰማንያ ሶስት ኔሽን ናሽናሊቲ የሚኖርበት ነው። ያ ሁሉ የቋንቋ ዬ መማነሆኔ ማይ ፕሮፐርቲ የኛ ሀብት ነው የእኛ ባህል ነው። ምንም እንኳን ማዳረስ ባንችልም ማለት ነው። ለወደፊትም እንደዛው መማር አለብን መቻቻል አለብን። መቻቻል የሚጀምረው ደግሞ ብዙ ሰዎች ያልተረዱት ነገር አለ። ለመቻቻል ቁልፉ ቋንቋና ካልቸር ነው። የአንድን ሰው ካልቸር ካከበርክ ቋንቋውን አት ሊስት ትራይ ካረግ ካቀረብካቸው ያንን ላይል እየቀረቡ ነው የእኛ ስለሆኑ ብቻ ላይ ሁሉንም መዝፈን እፈልጋለሁ፣ ግን አንድ ሰው ነኝና ሌሎቹ እንዲዘፍኑ አሁን እንግዲህ መንገድ ተከፍተዋል ማለት ነው። በሶስት ወር በአራት ወር ጨረስኩ፣ ግን ይሄ ብዙ ጊዜ ይፈጀብኝ ስላረጀው መሰለኝ እንትንያልኩ እየተመለስኩበት እየተመለስኩበት ፋይናሊ ምናሉ አይ፣ ከሙዚቃ አለም ትንሽ መውጣት ፈልጋለሁ፣ ሌሎች ሌሎች ነገሮች አረጋለሁ። ሌሎች ደግሞ በጣም ቀውጢ የሆኑ ወጣቶች ሙዚቀኞች የሚዳቆሙ መኔጅረ ለእነሱም ቦታ መልቀቅ ይሆናል፣ እነሱ መንከር ጥሩ ነው፣ እነሱ ማዘጋጀት ጥሩ ነው ብዬ እንትን ስል አይ እኛ አልፈቀድንልህም። በብዛት ሰዎች እንደዛ አሉ ካልክ ግን የመጨረሻ አንድ ነገር በለን። የሞ ለክ ነጣ በጀቴ ከማይ ሲዲ ተጎኑ ተስደርበቱ ያ ከዛ ጀመርን። ከሁለት ዓመት በፊት እየጀመርኩ እየተኩ እየተኩ ዛሬ እዚህ ደርስ መጣን። ያው እንደምታዩት እዚህ

ፉሊ ገባበት ሳልጀምር ነው። ያውን እንግዲህ ስንግል ሲንግል እዛም እዛም በጊታርም እየዘፈን የነበረው እንጂ ያው እንደ ዘፋኝ አልተቆጠርኩም በዛን ጊዜ ለማለት ፈልጌ ነው። ምናልባት ሌላው ከተነሱ ሀሳቦች መካከል ከአልበም ውስጥ በተለያዩ ቋንቋዎች የተዘፈኑ ወይም ትራኩስ ምን ያህል ነው የሚለውን ጉዳይ ብታነሳለን። በዛው ቅድም አንስቼ ነበር እሱን። በአልበም ላይ ባይኖረኝም ስቴጅ ላይ የተለያዩ አይነት ቋንቋዎችን እዘፍናለሁ። አሁን እየመጣ ያለው ለወደፊት ግን አሉ የተወሰኑ፣ በኮንሶኛ፣ በሲዳምኛ፣ በአማርኛ፣ በትግርኛ እንደዚህ አይነት ነገሮች አሉ፣ በሀሳብ ላይ ነው። እስከዛሬ ድረስ ግን በሲዲ ደረጃ ኦሮምኛ ብቻ ነው ያለ። እሺ፣ አሁን ቀመር ያወራውን ነገር ትንሽ ጠቅላላ አድርጌ የአልበሙ አስራ አራት ትራክ አለው በግጥምና ዜማ ራሱ ቀመር እና የተለያዩ ሌሎች በግጥምና ዜማ ተሳትፈዋል። እንዲሁም በቅንብር ዜማውን ግጥምና ዜማውን በማቀናበር አንተነህ ተፈራ፣ ሀብታሙ ወይም አብቹ፣ ከአምዙ ካሳ በተጨማሪም ሌሎችም አሉ።